በማንኛውም ቋንቋ አረፍተ ነገርን ስንመሰርት ማሟላት ያለብን አንዱና ዋነኛው ነገር አያያዥ ቃላቶችን በትክክል መጠቀም ነው። በዛሬው ቪዲዮ አምስት በብዛት ጥቅም ላይ የሚውሉ አያያዥ ቃላቶችን በአረብኛ ቋንቋ እንዴት እንደምንላቸው እንማራለን። ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ Subscribe በማድረግ የአረብኛ ትምህርቶችን ይከታተሉ። የመጀመሪያው አያያዥ ቃል እና ለማለት ወ ወ የምትልን መሃል ላይ እናስገባለን እና ማለት ምንድን ነው በአማርኛ ቋንቋ የሆነ ሁለት ነገራቶችን በአንድ ላይ ስናያይዝ አይደለም ያንን በአረብኛ ስንጠቀም ዋን ከመሃል ላይ እናስገባለን ለምሳሌ አሽረቡ ቀህዋ ወሻይ ቡናና ሻይ እጠጣለሁ አሽረቡ እጠጣለሁ ቀህዋ ወሻይ ቡናና ሻይ እና የሚሆን ለማመላከት የሚገባቸው የአያያዥ ቃል ምንድን ነው ወ የምትለውን ማለት ነው ኣነ ወሙሐመድ ነላዓቢ ኵራ እኒና ሙሐመድ ኳስ እየተጨወትን ነው። አሁን እዚህ ጋር ሁለት ነገሮችን እያያዝን ነው። እኒና ማን መሐመድን? እኒና ሙሐመድ ስንል ኣነ ወሙሐመድ አነ ወ ሙሐመድ እንላለን ማለት ነው። ኣነ ወሙሐመድ ነላዓቢ ኩራ እኒና ሙሐመድ ኳስ እየተጨወትን ነው። ኣነ ወአኺ ኣክልና ኽብዝ እኒና ወንድሜ ዳቦ በልተናል። አነ ወአሄ እኔና ወንድሜ አሁን እና የሚለውን ያመላከትልን አያያዥ ቃል ማነው? ወ የሚለው መሀል ላይ እየገባው ነው ማለት ነው። አነ ወአሄ አክልና ህብዝ እኔና ወንድሜ ዳቦ በልተናል። ሁለተኛው አያያዥ ቃል ወይም ለማለት አው አው እሽረብ አሻይ አውቃህዋ ሻይ ወይም ቡና ጠጣ። አሁን ወይም የሚለውን ያመላከትልን አያያዥ ቃል ማናት? አው የምለው ነ አሻይ አውቃህዋ። ሻይ ወይንም ቡና እሽረብ ሻይ አው ቀህዋ፣ ሻይ ወይም ቡና ጠጣ። ሁዋ አሁ አው አቡሁ እሱ ወንድሙ ወይም አባቱ ነው። የሆነ ሰው መጥቶ እሱ ምኑ ነው ቢለን፣ እሱ ወንድሙ ወይንም አባቱ ነው። ንሩሕ በረ አው ነናም፣ ነሩሕ በረ አው ነናም፣ ወደ ውጭ እንሄድ ወይም እንተኛ። ሶስተኛ አያያዥ ጋር ሲ። አነ ፊ ሰያራ አነ ፊሰያራ እኔ መኪና ውስጥ ነ። አሁን እዚህ ጋር ሁለት ቃሎች አሉ። አነ ሰያራ እኔ መኪና ውስጥ የሚሆ የሚያመላክትል ምን ሚለው ነው ፊ አነ ፊሰያራ እኔ መኪና ውስጥ ነ። አደፍተሩ ፊ ሸንጠቲ አደፍተሩ ደፍተር ወይም ደብተር የምንለው ነው። አማርኛም ተመሳሳይ ነው። ፊ ሸንጠቲ እቦርሳዬ ውስጥ ነው። ቦርሳዬ ውስጥ ነው። ውስጥ የሚሆን ያመላከትልን ምን የሚሆነው ፊ የምትለው ናት ማለት ነው። መሐመድ ፊልመስጅድ። መሐመድ ፊልመስጅድ። መሐመድ መስጅድ ውስጥ ነው። መሐመድ የት ነው ቢላ እንዲሰውም ፊልመስጅድ፣ መስጅድ ውስጥ ነው። መሐመድ ፊልመስጅድ። መሐመድ መስጅድ ውስጥ ነው። አሁን አሁን እዚህ ጋር ውስጥ ያመላከትልን ችግር ማናት? ፊልመስጅድ ፊ የምትለው ናት ማለት ነው። አራተኛው አያያዥ ቃን በተደጋጋሚ ጥቅም ላይ የሚውለው ላይ የሚለው ነው። ላይ በአረበኛ ቋንቋ አላ፣ የሆነ ነገር ከሆነ ነገር ላይ መሆኑን ለመመላከት። አልኩቡ አለጣዊለ፣ አልኩቡ አለጣዊለ። ኩብ ማለት ኩባያ ወይም ብርጭቆ የት ነው? አለጣዊለ ጠረጴዛው ላይ ነው ጣዊላ ከጠረጴዛው ላይ ነው። ብርጭቆው ወይም ኩባያው ከጠረጴዛው ላይ ነው። አሳዓ ዓለ አልሓኢጥ፣ ሰዓቱ ግድግዳው ላይ ነው። አሁንም ላይ የሚለው የማመላከትልን አያያዥ ቃል ምን የሚለው ነው? ዓለ የሚለው ነው ማለት ነው። አልጀዋሉ አለ ሰሪር አልጀዋሉ አለ ሰሪር። ስልኩ አልጋው ላይ ነው ስልኩ አልጋው ላይ ነው። አልጀዋሉ ስልክ አለ ሰሪር አልጋው ላይ ነው። አሁንም ላይ የምትለምደው አለ የሚለው ነው ማለት ነው። አምስተኛ ሌላ በተጨማሪ በተደጋጋሚ ጥቅም ላይ የሚለው አያያዥ ቃል ከ የሚለው ነው። ከ በአረበኛ ሚን ረጃት ሚነል መድረሰ ረጃት ሚነል መድረሳ። ከትምህርት ቤት ተመልሻለሁ። ከምትለው ከሆነ ነገር የሆነ ነገር ማድረጋችንን የሚያመላከት ለምሳሌ፣ ረጃት ሚነል መድረሳ፣ ከትምህርት ቤት ተመልሻለሁ። ከ የሚለውን ያመላከትልን የአረብኛ ቃል ምንድን ነው? ሚን የሚለው ነው ማለት ነው። ረጃት ተመልሻለ፣ መድረሰ ትምህርት ቤት። ከትምህርት ቤት ተመልሻለሁ ለማለት ረጃት ሚነል መድረሰ። አነ ሚን ኢትዮጵያ አነ ሚን ኢትዮጵያ እኔ ከኢትዮጵያ ነኝ አንድ ሰው መጥቶ ለምሳሌ ከየት ነህ ቢለን ከ ብለን አይደል ምን ጀምሮ? ልክ እንደዛ በአረበኛ የሚተካልን የአረበኛ ቃል ምንድነው ሚን የሚለው ነው ማለት ነው አነ ሚን ኢትዮጵያ እኔ ከኢትዮጵያ ነኝ አከዝቱል ኪታብ የሚነጣው ላ መጽሐፉን ከጠረጴዛው ያስኩ አኸዝቱል ኪታብ ሚነጣውላ መጽሐፉን ከጠረጴዛው ያዝኩ። እነዚህ በተደጋጋሚ ጥቅም ላይ የሚውሉ አያያዥ ቃላቶች ናቸው። ሌሎችም በጣም ብዙ የሆኑ አያያዥ ቃላቶች አሉ። እነሱን በሌላ ቪዲዮ የምንማር ይሆናል። የዛሬው ቪዲዮ ይህንን ይመስል ነበር። እነዚህን አምስት አያያዥ ቃላቶች በተደጋጋሚ በተለያየ ምሳሌዎች ተለማመዷቸው። ቪዲዮውን ላይክ ማድረግ እንዳይረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። ሐሳብና አስተያየታችሁን በኮሜንት ላይ ይጻፉልን። የቴሌግራም ቻናላችንን ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። አሹፍኩም ፊልፊል ዲልጃይ ማሰላማ።